ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? መንግስት ለመንግስት ሰራተኞች አዲስ የውሎ አበል ተመን ማሻሻያ አድርጓል። በዚህ የውሎ አበል ተመን ማሻሻያ ዙሪያ መረጃውን ለማጋራት ነው የመጣሁት ማለት ነው። በዚህም መሰረት ምን ያክል ክፍያ እያንዳንዱ የክልል ከተሞች፣ የዞንና የወረዳ ከተሞች ላይ ለመንግስት ሰራተኞች ተፈጻሚ እንደሚሆን እያንዳንዱን በዝርዝር አሳያቸዋለሁ። ከዛ በፊት ግን የመንግስት ሰራተኞች ባላቸው የደሞዝ መጠን እንዲሁም ደግሞ በሚንቀሳቀሱበት የክልል ዞንና የወረዳ ከተማ የውሎ አበል መጠናቸው ስለሚለያይ ምን ያክል የውሎ አበል ሊያገኙ እንደሚችሉ እንዲረዱት ለማድረግ ነው ማለት ነው። በዚህም መሰረት የቀን ውሎ አበል ክፍያ አፈጻጸሙን እዚህ ጋር እንደምታዩት አሳያቸዋለሁ ማለት ነው። የቀን ውሎ አበል ተመንና አከፋፈሉን በተመለከተ አንደኛ የቀኑ ውሎ አበል ተመን የሚሰላው ከአንድ የቀኑ ውሎ አበል ክፍያ መጠን ላይ ማለት ነው። ለቁርስ 10 ፐርሰንት፣ ለምሳ 25 ፐርሰንት፣ ለእራት 25 ፐርሰንት ለአልጋ አርባ ፐርሰንት ነው ማለት ነው። ሁለተኛው የመንግስት ሰራተኞች የሚከፈላቸው የውሎ አበል መጠን የሚወሰነው ባሉበት የደረጃ ሁኔታ ነው ማለት ነው። ስለዚህ መንግስት ሰራተኞች በዚህ መመሪያ መሰረት በሶስት ደረጃዎች ተከፋፍለዋል ማለት መጀመሪያው ደረጃ አንድ የሚባሉት ከብር 6 እስከ 12499 ድረስ የደሞዝ መጠን ያላቸው ሰራተኞች ናቸው። ደረጃ ሁለት ላይ የሚገኙት ከብር 12500 እስከ ብር 17999 ድረስ የደሞዝ መጠን ያላቸው ሰራተኞች ናቸው። ደረጃ ሶስት ላይ የሚገኙት ደግሞ ከብር 18 ሺ እና በላይ የደመወዝ መጠን ያላቸው የመንግስት ሰራተኞች ናቸው ማለት ነው። ስለዚህ እያንዳንዱ የመንግስት ሰራተኛ እዚህ ጋር በተቀመጠለት ደረጃ መሰረት ነው ማለት ነው የውሎ አበል መጠኑ የሚወሰነው። ሶስተኛው ምንድን ነው? የመንግስት ሰራተኛ ከመደበኛ የስራ ቦታ ውጭ ወደ ሌላ የስራ ቦታ ለስራ ጉዳይ ሄዶ በእለቱ መመለስ ካልቻለ ከስራ ተሰማርቶ ቁርስ፣ ምሳ በተመገበባቸው የክልል የዞንና ወረዳ ከተማ ወይም የከተማ አስተዳደሮች እንዲከፈል የተመደበው የውሎ አበል ክፍያ ለእያንዳንዱ ቀን በደሞዝ መጠናቸው መሰረት መሲል በገለጽኳቸው ሶስት ደረጃዎች መሰረት ማለት ነው የውሎ አበል ይከፈላቸዋል ማለት ነው። በዚህ መሰረት ሶስት ሰንጠረጆች ተቀምጠዋል፣ የውሎ አበል አከፋፈሉን በተመለከተ ማለት ነው። የመጀመሪያው ሰንጠረጅ ወይም ሰንጠረጃ አንድ ላይ ያለው የክልል ዋና ከተሞች ላይ ለስራ ለተንቀሳቀሱ ሰራተኞች የሚከፈል የውሎ አበል መጠንን ማለት ነው። ለምሳሌ አማራ ክልል የክልሉ ዋና ከተማ ላይ ለደረጃ 3 1617 ይከፈላል። ለደረጃ 2 1365 ይከፈላል። ለደረጃ 1 1204 ይከፈላል። አዳማ ከተማ ላይ ለደረጃ 3 1607 ይከፈላል። ለደረጃ 2 1386 ይከፈላል። ለደረጃ አንድ 1236 ይከፈላል ማለት ነው። ሶስተኛ ደቡብ ኢትዮጵያ ነው። 1607 ደረጃ 3 ይከፈላል። ለደረጃ 2 1418 ይከፈላል። ለደረጃ 1 1257 ይከፈላል። አራተኛ አዲስ አበባ ነው። ደረጃ 3 2534 ይከፈላል። ለደረጃ 2 1922 ይከፈላል። ለደረጃ 1 ደግሞ 1638 ይከፈላል ማለት ነው። እዚህ ጋር እንደምታዩት ሲዳማ ቤኒሻንጉል ጉምዝ ጋምቤላ ሐረሪ ሶማሊያ፣ አፋር፣ ደቡብ ምዕራብ ኢትዮጵያ፣ ድሬዳዋ፣ ትግራይ፣ ማዕከላዊ ኢትዮጵያ እያለ አስራ አራት ከተሞች ላይ ለደረጃ ሶስት ለደረጃ ሁለት እና ለደረጃ አንድ ምን ያክል የአበል መጠን እንደሚከፈል እዚህ ጋር በዝርዝር ተቀምጧል። ይህን ማየት ትችላላቸው ማለት ነው። ሁለተኛው ሶስት ሁለት ለላይ የምታዩት ለዞን ዋና ከተሞች የሚከፈለውን ኖሮ አበል መጠን ይሆናል ማለት ነው በክልሎች ስር ባሉ ዞኖች ላይ ለሚደረጉ የስራ እንቅስቃሴዎች የሚከፈለውን የውሎ አበል መጠን በተመለከተ ሰንጠረች ሁለት ላይ የምናየው የውሎ አበል መጠን ነው ማለት ነው። አማራ ክልል ደረጃ ሶስት ዞን ከተሞች ላይ ብር ይከፈላቸዋል ደረጃ ሁለት አንድ ሺህ አንድ መቶ አርባ አምስት ይከፈላል ደረጃ አንዶች ዘጠኝ መቶ ሰባ ብር ይከፈላቸዋል ኦሮሚያ ክልል ላይ ባሉ ዞኖች ደረጃ ሶስት አንድ ሺህ አራት መቶ ሰባት ይከፈላል ደረጃ ሁለት አንድ ሁለት መቶ አስራ ስምንት ይከፈላል ደረጃ አንድ ደግሞ አንድ ሺህ ሰባ ስምንት ይከፈላል የደቡብ ኢትዮጵያ ዞኖች ላይ ደረጃ ሶስት አንድ ሺህ ሶስት መቶ አርባ አንድ ደረጃ ሁለት አንድ ሺህ አንድ መቶ ሰላሳ ስምንት ይከፈላል ደረጃ አንድ ዘጠኝ መቶ ዘጠና አንድ ይከፈላል ማለት ነው። ሲዳማ 1341 ደረጃ 3 ደረጃ 2 1938 ደረጃ 1 991 እያለ እዚህ ጋር እንደምታዩት ማለት ነው። ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሀረሪ፣ ሶማሌ፣ አፋር፣ ደቡብ ምዕራብ ኢትዮጵያ፣ ድሬዳዋ፣ ትግራይ፣ ማዕከላዊ ኢትዮጵያ እያለ በዚህ መልኩ የውሎ አበል መጠናቸው ተገልጿል ማለት ነው። ሶስተኛው የወረዳ ከተሞች ላይ ለሚደረጉ የስራ እንቅስቃሴዎች የሚከፈል የውሎ አበል መጠን ነው የምናየው ማለት ነው። እዚህ ጋር እንደምታዩት አማራ፣ ኦሮሚያ፣ ደቡብ ኢትዮጵያ፣ አዲስ አበባ፣ ሲዳማ፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ሀረሪ፣ ሶማሊያ፣ አፋር፣ ደቡብ ምዕራብ ድሬዳዋ ትግራይ ማዕከላዊ ኢትዮጵያ እነዚህ በስራቸው ባሉ የወረዳ ከተሞች ላይ ለሚደረጉ የስራ ክንውኖች ለመንግስት ሰራተኞች የሚከፈለውን የውሎ አበል መጠን እዚህ ጋር በዚህ መልኩ ተወስኗል ወይም ተተምነዋል ማለት ነው አራተኛው የገጠር ቀበሌ የቀን ውሎ አበል በደሞዝ ደረጃ ልዩነት ሳይደረግ ለሁሉም የመንግስት ሰራተኞች ሁለት መቶ ይከፈላል ነው የሚለው አምስተኛው አንዳንድ የክልልና የዞን ከተሞች ሆነው የወረዳ ከተማ መቀመጫ በሆኑበት ለክልሎች ወይም ለዞን ከተሞች የተመደበው የቀን ውሎ አበል ተመን ለወረዳ ከተማ ጭምር የሚያገለግል ይሆናል ማለት ነው። እንግዲህ አንዳንድ የክልልና የዞን ከተሞች ላይ ወረዳዎች መቀመጫቸውን ካደረጉ ለዞኑ ወይም ለክልሉ የተመደበው የውሎ አበል መጠን ተግባራዊ ይደረጋል ማለት ነው ወይም ይከፈላል ማለት ነው። በዚህ አግባብ አዲስ የተሻለው የውሎ አበል መጠን ስንት እንደሆነ በዚህ መልኩ ለማሳየት ሞክር ያለው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮ ላይክ እና ሼር አድርጉ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ።